ሰበር ዜና እየመጥቻ ያለው ጉድ ነው፣ ዘንድሮ ጉድ ነው አለ እነወሬ ሙልጮች መጀም አርፈው ሊቀመጡ አላሰቡም። እና ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደት ናችሁ? እግዚአብሔር ይመስገን ነኝ፣ ሰላም ነኝ፣ አለሁኝ። ዛሬ ቆንጆ በሆነ አስገራሚ በሆነ ወሬ መጥቼላችኋለሁ ማለት ነው። እኔ የሁላችሁ እውነት እውነቱን እየላችሁ ነው የሚመጣው። ያሬድ ነጉ ታምር ሰራ፣ አርቲስት ያሬድ ነጉ ታምር ሰራ እላችኋለሁ እንደሚታወቀው በቃሊቲ እስር ቤት የሚኖሩ በጣም ብዙ እህት ወንድሞቻችን፣ ታላላቅ አዛውንቶች፣ እናቶች የተለያየ ወንጀል ሰርተው እንዲሁም ደግሞ ያለ ኃጢአታቸው ወንጀል ሳይሰሩ በሐሰት ተመስክሮባቸው ለሚቀመጡ እስር ቤት ውስጥ በቃሊቲ እስር ቤት ውስጥ በጣም ብዙ ታራሚዎች እንዳሉ እናቃለን ማለት ነው። ታዲያ ያሬድ ነጉ በዓልን ለምን የትንሳኤን በዓል ከእነሱ ጋር ሄጄ ፏፈሽ አለልም አለላችሁ ና ይው እንግዲህ ደጋግ ኢትዮጵያን አይጠፋምና፣ እንደ ሰውም እዩኝ እዩኝ ልታይ ልታይ ባይልም፣ ነገር ግን ዛሬ ፏፈሽ ብሎ በዓልን የትንሳኤን በዓል ከቃሊቲ ታራሚዎች ጋራ ከሚገኙት ጋራ ፏ ብሎ ብትን ብሎ በደመቀ ሁኔታ አሳልፏል ማለት ነው። እስኪ ማን ነው እንደ ያሬድ ነጉ ዝናውን እውቅናውን የተለያየ ነገሩን ፈነግቶ ይዞ የሆነ ነገር ሊያደርግ ሲል ሶሻል ሚዲያ ላይ መጥቶ አውርቶ ምናምን ነገር ሳይሆን በራሱ ብቻ ሀሳቤ የሚያደርገው ማን ነው? የብር ማለት ነው። በጣም ብዙዎች አርቲስት እናያለን። በጣም ብዙዎቹ ጥሩ ስነ ምግባር ያላቸው ናቸው። በጣም ብዙዎቹ ጥሩ ነገር ሲያደርጉ እናያለን። ለምሳሌ አሁን እነ ስድስት ስልሳ ስድስቶችን ስናስባቸው በጣም ብዙ ስድስት ስልሳ ስድስቶች ስላሉ ማለት ነው። ከነሱ ከነሱ አንጻር ደጋጎችን ያብዛልን ማለት እንወዳለን። ቃሊቲ ማረሚያ ቤት የሚገኙ በጣም ብዙ ታራሚዎች እንዳሉ እናውቃለን። ግን አሁን በዓልን የትንሳኤም በዓል በደመቀ ሁኔታ፣ በአማረ ሁኔታ ሰንጋ ተገዝቶ ሰንጋው ራሱ የተገዛው በአምስት መቶ ሺህ ብር ይመስለኛል አምስት መቶ ሚሊየን ይመስለኛል ማለት ነው። በጣም እብድ የሚያክል ጸንጋ ነው ማለት ነው። እኚህ ምር የተገዛበትና ቤተሰብ በጣም ደስ ብሎኛል። እውነትን ለመናገር የተቸገሩትን ለመርዳት እንዲሁም ደግሞ የተራቡትን የተጠሙትን፣ በዓልን ለሚያውቁትኝ በዓልን ለማያውቁ ሰዎችን በማረሚያ ውስጥ ሆነው በዓልን በዓል እንዲሆን ላደረጋቸው ያሬድ ነጉን በጣም እናመሰግናለን ማለት ነው። ከነወሬም ልጅ ሰፈር ደግሞ እየመጣሁት ዘቢባ ግርማ መንታ አርግዛለችው ይባላል እንግዲህ አሁንም፣ ማለት ነው መቼም ይሄ ወሬ ከነ ወሬ ሙልጭ ሰፈር ነው የሚመጣው። እኔ የለሁበትም፣ እኔም ምንም እንዳትሉኝ ማለት ነው እና ይህን ይመስላል ማለት ነው። ቤተሰብ እንግዲህ አንዳንድ ጊዜ ወሬዎች፣ በጣም ብዙ ወሬ እየተናፈስ ነው ያለው እንዲሁም ደግሞ እባካችሁ ፍትህ ያለምንም ኃጢያታቸው ያለምንም ወንጀል ሳይሰሩ ከሀገራቸው እየተሰደዱ በባህር ለሚያልቁ እህት ወገኖቼ፣ ወንድሞቼ፣ እህቶቼ እነሱም እየተሰቃዩን ያሉትኝ እና ባህሯ ባለፈው እንደተገለበጠ ሁላችንም እና አይተናል ማለት ነው። በተለይ ቴሌግራም ላይ አሁን በአሁኑ ሰዓት ላይ ቴሌግራም ላይ ብታዩ በጣም አሰቃቂ የሆኑ ቪዲዮዎች የሆኑ ቪዲዮዎች የሆኑ ፎቶዎች ብቻ የተለያዩ የእናቶች እምባ በየጊዜው እያነቡ ከጦርነቱ አንጻር ደግሞ በባህር የሚያልቁት ናቸው። ኢትዮጵያ ላይ ከምሞት የሳውዲ እስር ቤት ይግደለኝ የሚል ብዙዎች አሉ ና ሀገራችንን እችን ሀል እንድናማራት ስላደረገን እግዚአብሔርን በጣም ነው የሚያሳዝነው ማለት ያለምንም ነገር ወጣቱ እየወጣ እየረገፈን ያለው ማለት ነው። ፕሊስ፣ ይሄንንም ድምጽ እንሆናቸው ማገዝ ያለብናቸውን ሰዎች ምን ማገዝ በምንችልበት መንገድ ላይ እንት ምን ልትሩ ነው ብዬ አስባለሁ ማለት ነው። የዛሬው ይሄን ይመስላል። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሸቃሌት ነኝ ከመዳም ቤት ሰምታችኋል እና ይሄን ይመስላል ማለት ነው የዛሬው ነው ይሄን ይመስላል። እዩልኝ እዩልኝ፣ ብቻ እዩልኝ ብቻ፣ ሸቃሌትን ስራ እዩልኝ፣ እዩልኝ ይለኝ ጽዳቅ አለ ትላላችሁ ማለት ነው። ለማንኛውም ቤተሰብ ለቻናል አዲስ ከሆናችሁ ፕሊስ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ እላለው በትና ጠይቃችኋለሁ ማለት ነው። ተጨማሪ ወሬዎች ሲኖሩ ከነወሬ ሙዝጮች ሰፈር ሳገኝ እየላችሁ ከችላለሁ ሰበር ዜና እያልኩ ማለት ነው። እንደዚህ በቀል አለም አቁነ ባብሽ የምናምን ነገር ሰበር ዜና ስሙኝማ እናንተ የዋ የዛሬ ውሎ እኮ እንደዚህ ነበር። ይሄ ደግሞ ፍሪጄ ነው ያፍታን ፍሪ ትላላችሁ። ከዛ እንደዛ እያልኩ እያጣፈጥኩ ሻይን እየጠጣሁ ቡናዬን እንትን እያልኩ አሁን ደግሞ ተፈስጓል ተፈስጓል፣ ለፋሲካ ሸብረቅ ሸብረቅ ረቅረቅ ደመቅ መቅመቅ እያልኩኝ ወደ እናንተ በየቀላለሁ። ግን ይሄንን ማደርገው እናንተ ላይክ ሼር ሰብስክራይብ ስታደርጉና ስታስደስቱኝ ብቻ ነው ማለት ፕሊስ፣ አግዙኝ። ሸቃሌት ነኝ ሸቃሌት ስላችሁ ደግሞ ታቃላችሁ። በዲግሪ ተመርቄን ያለሁት ዋ ያወጣሁበት ቀን ዲግሪን የወጣሁት ቀን ኢንጂነር ነበርኩኝ። ታዲያ ምን ያደርጋል፣ ተምሬ ነበረ እስከ አስረኛ ታዲያ ምን ያደርጋል። ወስዶኛል ወስዶኛል ነበረ ይው ተገኘ ሁኝ በመዳን ኩሽና ትላላችሁ። ከዛ ይህር ለካ እንደዚህ ቆንጆ ቤት ነው እንደ ያለኝ። እናንተ እንደዚህ ቆንጆ አልመሰለኝም ነበር። አይገርማ አይገርማችሁም አይገርማችሁ

ቤተሰብ የምር ማለት ነው። ቻናሌን ሰብስክራይብ አንድ ቀን ደግሞ ነው።